አሊያ በሚስጥር ጂያን ሳያውቅ ካያና ዜሬን እንዲጋቡ ከክድር ጋር ሆና ስታመቻች ነበረ። ጂያን ደግሞ የወንድሙ ጉዳይ ያለበት በስራ በጣም ተጠምደዋል። በመጨረሻም እስከ ዛሬ ከጀርባ ሲጫወትባቸው የነበረውን ካዲ አግኝቶታል። በብዙ ሲታመን የነበረው የእሱ የቅርብ አማካሪ ሀሊስ አሁን እስር ቤት እንዲገባ ተደርጓል። በሌላ በኩል እነ ሻሂንም ቢሆኑ ዜሬንን እያፈላለጓት ናቸው። ነገር ግን ዜሬንና ካያ ፍቅራቸውን እያጣጣሙ ይገኛሉ። አሁን ኤጀመል በቀጥታ ሀሊስን እስር ቤት ሲያ ያገኘው ተናዶ እያየው ነበረ። እኔንም አንተንም እሳት ውስጥ ከተትከም ብለው ተናግሮ ተናግሮ ይሄዳል። በሌላ በኩል ናሬ እንዲሁም አሊያ ቁጭ ብለዋል። ቡና ነገር ሊጠጡ ካፌ ተገናኝተው ነበረ። ቅርብ ጊዜ የተፈጠረ ነገር በተመለከተ አሊያ ብዙ ምጠይቀው ጥያቄ አለ። በተለይ ደግሞ በሚንና በጃም መካከል ስላለው ግንኙነት ናሬ የምታውቃል መሰላትም ነበረ። አይ ናሬ፣ አይ ናሬ፣ ለምን ቀደም ብለሽ አልነገርሽኝም ነበረ? ቆይ ጃነት ተናገሪ ብሎሽ ነው? ከልክሎሽ ነው አለቻት። ነገር ግን ናሬ ይኸውልሽ አሊያ፣ እንደሚከብድሽ አቃለው፣ ነገር ግን ወንድሜን ለመረዳት ሞክሪ አለቻት። ከመጀመሪያ ቀን ጀምሮ እሱን ለመረዳት ስሞክር ነበረ። አሁን በጣም ረፍደዋል። አሁን በፍጹም እሱን ምሰማበት ጆሮ የለኝም። ምክንያቱም ይሄ የሚኔ ጥፋት አይደለም፣ ጂያን ነው በዚህ ሰዓት ተወቃሹ አለቻት። እንዴ እንዴት ሆኖ በማለ ናሬ ጠይቃለች። አሊያ ቀስ በቀስ ስሜት የሆነች መጣጫ። እውነት ነው፣ እች ልጅ በሱ ምክንያት ተሰቃይታለች። እን ለኔ እኮ በጣም ብዙ ምልክቶችን ስትሰጠኝ ነበረ። በብዙ ምልክቶች ልትነግረኝ ሞክራ ነበረ፣ ነገር ግን እኔ ነኝ እንጂ አልገባሽ አለኝ። አሁ እኔ ነገሩን በቀላሉ መረዳት አልቻልኩ ነበረ። ይህ ሁሉ የእኔ ጥፋት ነው፣ ግን ማወቅ ነበረብኝ። መጀመሪያም መናገር የከበዳት ጂያንም ፈርተው ነበረ ይጠይቀኛል ብላ ፈርታ ነው እንጂ ብትናገር ደስ ይላል ነበረ አለች በጣም አሊያ ስሜት የሆና እኔም እኮ ጃንን ጠየቅሁት እኮ ከዛ ዋሸኝ አይን አይኔን እያየ ነበር ዋሸኝ ሽምጥጥ ነበር ያረገኝ ታዲያ ምን ይባላል እስኪ ቆይ ከዚህ ውጪ እያለቻን ነው ታዲያ ምንድን ነው አሁን ምን አሰብሽ አለቻት እኔ እንጃ ምን እንደማስበን አላውቅም ባክሽ ብቻ ይለያዩ አይለያዩ ምንም አቀው ነገር የለም አለቻት አሊያ ምን እንደማስብ ልንገርሽ እያለቻን ነበረ እየውልሽ ከእሷ ጋር መለየት ቢፈልግ ኖሮ ሀሳቡ ካለው ለእኔ መጥቶ ይነግረኝ ነበረ። ቀላል እኮ ነው። ግልጽ እኮ ነው። ግን ደበቀኝ። ይህ ማለት በሚስጥር ያገኛታል ማለት ነው። በሚስጥር ከእሷ ጋር ግንኙነት አለው ማለት ነው። ለማንኛውም እኔ ከፈለገ ሰው ጋር ቢገጥም ከፈለገ ሰው ጋር ቢሆን አይመለከተኝ። ምንም ችግር የለብኝም። እያለቻት ነው። ነው እንዴ? ታዲያ ምንድን ያናደደሽ? ብላ ናሬ ጠየቀቻት። ከዛ አሊያ ፍጥጥ ብላ እያየቻት ነው። አሊያ ምን ብላ እንደምትመለስ ግራ ገባት። እንዴት አልናደድም? ምናደድማ አለብኝ በደንብ ነው እንጂ የምናደደው። ተናድጃ አለው። እቺ ልጅ በጃም ምክንያት ራሷን አጥፍታ ነበረ። ራሷን ገላ ነበረ። ደግሞ አብረው የቆዩት ለስድስት ዓመታት ነበረ። ስድስት ዓመታት ይታይሽ እስኪ ናሬ፣ ስድስት ዓመት እኮ ለሴት ልጅ እኮ በጣም ብዙ እኮ ነው እያለቻት ነው። ከዛ ናሬ ይኸውልሽ፣ አሊያ፣ ያልገባሽ ነገር ወንድሜ እሷን ቢያፈቅራ ኖሮ ድሮኑ ያገባን ነበረ፣ ማንም አያስቆምም አለቻት። ነገር ግን አሊያ ወይዘሮ ሰዳከት እናትሽ ታስቆሞ ነበር አለቻት። አአ ጃን እንኳ አንችንን በተመለከተ እኮ እማዬን አልሰማትም አለቻት። ሁለቱ አንድ አይነት አይደለማ ሁለቱ እኮ በጣም እኮ ይለያያሉ። እንዴት ነው ያሰብሹ? ለማንኛውም ናሬ፣ ይኸውልሽ በቃ በኋላ ወይስ ቤት ስመጣ እናወራበታለን። አሁን ስራ አለብኝ፣ መሄድ አለብኝ፣ ለማንኛውም ብላት እየሄደች ነበረ። በብዙ መንገድ አሊያ ተማራለች። ናሬም ናሬን ብትሆን እሷን ለመረዳት እየሞከረች ነው። አሊያ ከተቀመጠችበት ተነስታ ሄደች። ናሬ ግራ ገብቷት ብቻዋን ታስባለች። በሌላ በኩል ካያም ቢሆን ልብሱን እየለበሰ ነው። ካያ ዛሬ ከዜሬን ጋር ይጋባል። እሷም ብትሆን ቀሚሷን ለብሳ መጣች። የኔ ቆንጆ ሙሽሪት እያለ ወደ እሷ እየቀረበ ነበረም እንዴት ቆንጆ እኮ እንደሆነሽ ሁለታችንም አብረን እንሆናለን እያላን ነው ካያ ከዚህ በኋላ ግን የሚጠብቀንን ጊዜ አስበባል እያለችው፣ አትጨነቂ ብሎ እሷን እያባበለን ያለው በሌላ በኩል አሊያ ስራን እየሰራች ነው። በማለ በማለ የጃን ነገር ትዚላትና ትረበሻለች። ከዛ ደግሞ ሰዓት ታያለች። ቀጠሮዬ ከደረሰ ብላም ከዛ ድንገት በሩ ተንኳኳ። ማን የመጣው ብላ ቀና ስትል እና ይግቡ ብላ ስጠይቅ በድንገት የመጣው እሁር ነበረ። አቶ እሁር ና ግባ እንኳ እንደናመጣ ትሏለች። መቀመጥ እችላለሁ ብሎ ጠየቃት። ከዛ ተቀመጠ። ከዛ ትላንትና የተሸለመችውን ዋንጫ ረስታው ነበር የሄደችው። ዋንጫውን እየሰጣን ነበረ። ይህን አመጣውልሽ ረስተሹ ነበር መሰለኝ አላት። አዋው በጣም ቸኩ እየነበረ ከመቸኮል የተነሳ ረሳውት እያለች ተቀበለችው። አመሰግናለሁ ሎ አለችው። ከዛም ኧረ ችግር የለም እያለ ይመለከታታል። እኔም ልሽ አለ ግን ደናነሽ ብሎ እየጠየቃን ነበረ። ከዛ እሷ አዎ አዎ ደናነኝ ደናነኝ በእርግጥ ትንሽ ደካክሞኛል፣ ግን ፈጣሪ መስገን ደህና ነኝ። ያው ፍቃድ ወስድና አንድ ቀን አርፋለሁ እስኪ ከዛ የሚሆነው ይሆናል እያለች ጭንቅላቷን እየነቀነቀች ታየዋለች። ከዛም ዝም ብሎ ተመለከታት። እንግዲህ እንደዛ ከሆነ አረብሽሽ በቃ ሊድ ብሏት ሌር ነበረ። አቶ ሁር፣ ቆይ አንድ ጊዜ የሆነ መጠየቅ ጥያቄ ነበረ። ቅርብ ጊዜ በጣም አሪፍ የሆነ ጥያቄ እንዳቀረበልህ ከሌላ ሆስፒታል ሰምቻለሁ። እንደገና ደግሞ ትናንትና ባረከው ንግግር ላይ ይህን ነገር እንዳልተቀበልከው ነበር የተናገርከው። ለምንድን ነበር ግን የተቃወምከው አለችው። እንዲህ ስትለው ያው ምናልባት ለእኔ ገንዘብ በህይወቴ በጣም ትልቅ ነገር ላይሆን ይችላል። አዎ ትልቅ ነገር አይደለም፣ እና ይሄን ቦታ በጣም ወደዋለሁ፣ ምክንያቱም በጣም የምወዳቸው የስራ ባልደረቦች አሉኝ። ለዛ ነው አላት። እዚህ ደስተኛ እንደሆነ ነግሯት፣ እሺ ያለችው ትቷት እየወጣ ነበረ። እሁር ከወጣ በኋላ ታስባለች። ከዛ ዋንጫውን እያስቀመጠች ድንገት ከድር የደወለላ ነበረ። ሌላው እህቴ ይኸውልሽ የመዝገባውን ሁኔታ አመቻችቻለሁ። በቃ ዜሌንና ካይ ይመጣሉ። ስምንት ሰዓት ላይ እንዲገቡ ተወስኗል። በሰዓቱ ድረሺ አላት። ጥሩ ጥሩ በቃ እየወጣኝ ነው። እሺ ካይን አናገርከው እንዴ እነሱስ እየመጡ ናቸው አለችው። አዎ እየመጡ ነው እየመጡ ነው እየተነሱ ናቸው አላት። ጥሩ በቃ መጣው እሺ እያለች ስልኩን ዘጋች። ከዛም ጂያን እዚህ የቀጠሩ ሰዋለ ለእሷን የሚከታተላት እሱን እንዴት አርጋ ሸውዳ እንደምትወጣ ታቅድ ጀመረ። እሱ አሁንም ቢሆን ፍጥጥ ብሎ እያያን ነው። ነገር ግን አሊያ ቀድሞ አለች። አሊያ ሁሉንም ነገር ነው ያቀደችው። ከዛም ልብሷን እንዲሁም ሌሎች ቦርሶቿን በሌላ ቢሮ በኩል እንዲሄዱ ታረግና አሁን እሷ ወደ ሌላ ክፍል መጣች። ከመጣች በኋላ በሚስጥር በሆስፒታሉ የጀርባ በር ነበረ እየወጣች የነበረው። ታክሲም ጠርታለች። በቀጥታ ታክሲ ውስጥ ገባች። ከቦታው እየራቀች ነበረ። አሊያ በሚስጥር ካያና ዜሬን እንዲጋቡ ምስክር ለመሆን ብትሄድም ነገር ግን የማሙት የሴዳት እንዲሁም የነ ሻሂን ሰዎች በሙሉ ይህን ነገር አውቀዋል። የአደባባይ ሚስጥር ሆኗል። መጀመሪያ የሰማው ሻሂን ነበረ። ሻሂን ተደውሎለት ካያና ዜሬን ሊጋቡ እንደሆነ ተነገረው። ዲያርባኪር የሚገኘው ከተማ ሄደው እንደሚጋቡ ተነገረው። ከዛ በኋላ ደንግጦ ስልኩን እየዘጋው ነበረም። ፈጥኖ ለመናገር እየሞከረ ነው። አንድ በኩል ናሬም ብትሆን ወደ ወንድሟ ቢሮ እየለች ነው። ወደ ወንድሟ ቢሮ ከገባሽ በኋላ አንድ ጊዜ ላናግረህ አለችው። ጂያን ጂያን ከጠበቃው ኤሮል ጋር እያወራ ነበረ። ኤሮል እንዲወጣ ያደርጋል። ከዛ ፊት ለፊቱ ተቀመጠች። ተናገሪ፣ የምን ተፈጠረ ብሎ እየጠየቃን ነበረ። ወንድሜ ኤውልህ አሊያ ደና አይደለችም ይሁል አሊያ ደና አይደለችም እየነገርኩህ ነው የሆነ ነገር አለ አለችው። ምን የተፈጠረ ነገር አለ እንዴ በማለት ጠየቃት። ሆስፒታል ነበርኩኝ ከእሷ ጋር እያወራኛውን ቅርብ ጊዜ አሁን የተለያየሁት እና ምናልባት ይሄን ላንተ መናገር አለብኝ ብያሰብኩኝ ይሁል ምናልባት እሷን ብታናግራት ጥሩ ነው እያለች ስትጠይቀው፣ ነገር ግን እሱ እንግዲህ ስለዚህ ጉዳይ የማውራት ምንም አይነት ጥቅም አይታየኝም ጥቅም የለውም እያለ ይመልስላታል። ትኩር ብላ ታየዋለች። ድንገት ሙዛፈር ውስጥ ገባ። ጃን እየተፈጠረ ነገር አለ ባለፈው ዕለት ለሰሩ ጊዜ የረዳ ነው ሰው አስታወስከው? እሱ ደውሎልኝ ነበረ። ዲያርባኪር ይሰራል እና ዜሬና ከስምንት ሰዓት ላይ እንደሚጋቡ ነገረኝ አለው። ምን ማንና ማን እያለ ጃን እየጠየቀ ነበረ። ካያ እና ዜሬን እያለ ሙዛፍር ይመልሳል። ጃን ተጠርፎ ከቢሮ እየወጣ ነው። ናሬም ትከተለዋለች። ሶስቱም አንድ ላይ ተንጋግተው ከቢሮ እየወጡ ነበረ። ወይዘሮ ሰዳከትም የራሷ ሰዎች ነበሯት። ተደወለላት። ወይዘሮ ሰዳከት ወይዘሪት ዜሬና አቶ ካያ ዛሬ ይጋባሉ ስምንት ሰዓት ላይ ብለው እየነገሯ ነበር። ምን ምን ምን ምን ጃኒት ነው ያለው ጃን ነገራችሁት? በማለት ጠየቀቻቸው። አዎ ነግረነዋል እየመጣ ነው ያለው በማለት ነገሯት። እሷም ብትሆን በጣም ደንግጣለች። ከቤት እየወጣች ነው። ሁሉም ነገር እንደታወቀ ያልገባቸው ካያና ዜሬ ቀስ ብለው ከቤት ሊወጡ ናቸው። አንቺ ሁልጊዜ ጊዜ ከጎኔ እስካለሽ ድረስ እኔ ምንም አልሆንም አንቺ ብቻ ከጎኔ ሆኝ እያለ ካያ ወደ እሷ እየጠጋ ግንባሯን እየሳመ ነበረም። ከደቂቃዎች በኋላ ጋብቻቸውን እንደሚፈጽሙ ነው ሁለቱም የሚያውቁት። ከዛ በኋላ ወደ መኪናው ገቡ። ወደ መኪናው ከገቡ በኋላ ጉዞ ጀምረዋል። ገና ትንሽ ከቤታቸው እንደራቁ ነበረ ሁለቱም በፍጹም ያልጠበቁትን ነገር እየተመለከቱት። ይህም ደግሞ መንገዱ ተዘግቷል። መንገዱን እየዘጉት እነሻሂን ናቸው። እነሻሂን መንገድ ማለ ቆመዋል። ሰይዳትም አለ ማሙትም አለ ሁሉም ታጥቀዋል። ዝም ብሎ ከመኪና ውስጥ ተመለከታቸው። እሷም ትንሽ ደንገጥ ብላ እያየቻቸው ነበረ። የዚህ ጋብቻ ነገር ካሁኖ ትልቅ ችግር እንደገጠመው ለሁሉም ግልጽ ሆነዋል። ከዛ ከያ መኪናውን ወደ ኋላ አድርጎ እያስጠጋ እያለ ከኋላ ሌላ መኪና መጣ። ከኋላ ሌላ መኪና ሲመጣ የመጣችው ቪዳን ነበረች፣ የዜሬን እናት። ከዛ ከዜሬን ጋር ከመኪና ውስጥ ወረደ። ውረጅ ውረጅ ረጅ እያላት አብረው ከወረዱ በኋላ ሩጭሩጭ ሩጭ ይላታል። በማል መንገድ ላይ በዚህ ዕልም ባለ በረሃ በሩጫ እየሮጡ ናቸው። ሻይን ካያ እያለ ይሮጣል። ሁሉም ወንዶች እነሱን በማሯሯጥ ተጠመዱ። ብዙ ናቸው እነዚህ ዜሬንን ሲያባሯቸው፣ በአንድ በኩል ሴዳትና ማሙት እል ውስጥ ገብተዋል። በአንድ በኩል ደሚርም ቢሆን ደስ ብሎታል። አብሯቸው ቀስ እያለ እየሮጠ ነበረ። ከበመጨረሻም የሆነ ዛፍ ጋር ሲደርስ ቀጥታ ዜሬንን ወደ ጀርባ ያደረግና ሽጉጥ እየወጣ ነበረ። እንዳትጠጉኝ፣ እንዳትጠጉኝ፣ እንዳትጠጉኝ እንዳቀርቡ እያል ነበረ። ካያ ሽጉጥን አውርድ እያለ ሻይን ይጮዋል። በተለይ ደግሞ ሌሎች ወንዶች ሻይን ሽጉጣቸውን ሲደቅኑ፣ ሽጉጣቸውን አውርዱ አውርዱ እያለ ሻይን እየጮዋ ነበረ። ካያ ሽጉጥን አውርድ ሌላ ነገር ውስጥ እንዳንገባ ቶሎ በል ቶሎ በል እያለው ነበረ። ቪዳን ብትሆን ዜሬን ልጄ እንሂድ እንሂድ እያለቻት እየጮች ነበረ። ከሽጉጥና ውረድ፣ ሽጉጥና ውረድ ብናወራ ይሻላል፣ ይሄ ነገር ወደ መጥፎ ሁኔታ ይቀየራል። እባ ከሽጉጥና ውረድ እያለ ሻይን ደጋግሞ እየለመነው ነበረ። ሻይን ሽጉጥ ና ላውርድ በእሷ ተስፋ አልቆርጥም፣ መቼም ከእሷ ጋር ትለያዩኝም እያለ ይከራከራል። ደሚር ሁኔታው ገረመው። ከዛ የሚገርም ነው አንድ አሳ ለሚያስ ሞክር ትልቁን ሻርክ ያስኩት እያለ ከራሱ ጋር እያወራ ሲስቅ ነበረ። ስማ ሙሽሪትን ከቤት መስረቅ ማለት ምን ማለት እንደሆነ አሳያለው እያለ ማሙትን ቢሆን ቱ እየጠቆመ ይዘታል። ማሙት ካያ እንደሚገድለው ዝቶ ነበረ። በላ አሳየኝ፣ አሳየኝ እያለ ካያ ይከራከራል። ካያ ሽጉጡን ዝቃርገው፣ ተው መጥፎ ነገር ይፈጠራል ትላለች ቪዳን። ሻሂንም ቢሆን በተደጋጋሚ ካያ ባከባከ ሽጉጡን ዝቃርገው፣ ዝቃርገው ባክህ፣ አይጠቅምም፣ አይጠቅምም እያለ እየለመነው ነበረ። ካያ ማንንም አልሰማም አለ። ከዛ ሻሂን ሁሉም ሽጉጣቸውን እንዳወርዱ እየጠየቀ ሁሉም ከወረዱ በኋላ ካያ አባከባከ፣ ሽጉጡን አውረድ እያለ በጸባይ እሱን ያግባባ ጀመረ። ከዛ ካያም ቀስ እያለ ሽጉጡን እያወረደ ነበረ። ካያ ያንተንም የዜሬንም ህይወት አደጋ ላይ የከተት ልክ ነው ያለው። ይሄ ሁለታችሁንም አይጠቅምም፣ እንደውም በጣም ይጎዳቸዋል እያለች ቪዳን ትጠይቃለች። ከዛ ካያ ቀስ ብሎ ሽጉጡን ዘቅ አረገ። ሽጉጡን ዘቅ ካረገ በኋላ መሬት ላይ የጣለው ነበረ። አንደኛው መጥቶ የጣለውን ሽጉጥ እየወሰደ ነበረ። አሁን ግርግሩ ተጀምሯል። ውሰዷቸው፣ ውሰዷቸው እያለ ማሞት ይጨዋል። እንዲነጣጥሏቸው እየጠየቀ ነበረ። ከዛ ቀስ ብለው ዜሬንን ሊወስዷ ሲሞክሩ ካያ ይታገላል። ከዛ እሷንም እየታገሉ ከሱ እየነጠቋል ነበረ። ሁለቱም በዚህ መንገድ እንዲለያዩ እያረጓቸው፣ ከዛ ድንገት ደግሞ አሊያ እየመጣችው ነበረ። አሊያ ስትመጣ ከታክሲ እየወረደች ነበረ። ቆይ አንድ ጊዜ ጠብቀኝ መጣ ብላ ወረደች። መኪኖችን እያየች ነበረ። የት ሄዱ ብላ ግራ ገብቷት ዞር ዞር እያለች ስትፈልጋቸው ድንገት አየቻቸው፣ ደነገጠች። ከዛ አለ አይሆንም፣ አይሆንም እያለች በሩጫ ወደ እነሱ እየቀረበች ነበረ። እነ ከሀያ ግን እልም ያለ ጭቅጭቅ ውስጥና ግርግር ውስጥ ገብተዋል። ከሀያ ሁለት ወንዶች ይዘውታል። በል ተኩስ፣ ተኩሳ ወንድ ኮንክ ተኩስና ግደለኝ እያለ ካያ ይጨዋል። ማሙቴን ጊዜ ያለምንም ማቅማማት ሽጉጡን እያወጣ ነበረ። ግንባሩ ላይ ያንጣጥራል ካያ አይሆንም፣ አይሆንም፣ አቶ ማሙቴ እባክህ ተጠንቀቅ ትላለች ዜሬን ሻይንም ቢሆን ማሙት ተው ተው ይቅር ይቅር እያለ ነበር። ከያ ደግሞ ግደለኝ ግደለኝ ወንድ ከሆንክ እያለ እየጮኸ ነበረ። ዜሬን የኔናት ምንም አታምጡም እያለ ሲጮህ ሻይን ወንድሜ ማሙት ተው ተው ይቅርብህ፣ አታርገው አታርገው ሽጉጡን ዝቃርክ ይሁል እነሱ ገና ወጣት ናቸው፣ የሚያደርጉትን ነገር አያቅም እባክህ እያለ ሻይን ይለምናል። ከዛ ድንገት አለያ መጣች። ከሀያ እያለች ስትመጣ እህቴ፣ እንዳትጠጊ እንዳትጠጊ እያለ ሻይን እየጮህ ነበረ። ነገር ግን እሷ መሀላቸው ገባች። ሻይን የሆን ነገር አድርግ እንጂ የሆን ነገር አድርግ እባክህ እያለች መሀላቸው ስትጠጋ ማሙት ሽጉጡን እንዳነጣጠረ ነበር። ሻሂን አሁንም ቢሆን እነሱን ለማግባባት ይሞክራል። ብዙም አልቆየም ከድርም መጣ። ከድር ከመኪናው እየወረደ አሁን በርካታ መኪና እያየ ነበረ። ከመኪናው ወረዱ የት ሄዱ ብሎ እየፈለጋቸው ነው። ምንም አልገባው ወደነካያ መኪና ተጠጋ። ወደ መኪናው ሲጠጋ ማንም የለም ግራ ገባው። በአይኑ እየፈለጋቸው ሽጉጡን አውጥቶ እያቀባበለ አሁንም መፈለጉን ቀጠለ። ድንገት እነጃያን መጡ። እነጃያን ቦታው እንደደረሱ ከድር እዚህ ምን ሰራለ የታሉ የታሉ ነካያ ብሎ እየጠይቁን ነበር። አላቅም ወንድሜ፣ እኔም እዚህ መምጣቴ ነበረ እያለ ይመልስለታል። በአይናቸው አብረው መፈለግ ጀመሩ። ከዛ ከድር እህቴን ብትሆን እዚህ መገኘት ነበረባት እያለ ሲናገር፣ አላይታለች አላይታለች እያለ ጃን ተናዶ መጠየቅ ጀመረ። እንደዚህ እያለ እየጮኸ በአንድ በኩል እነ ናሬ ወንድሜ በቃ ተረጋጋ ተረጋጋ እያሉ ናቸው። ከዛ ድንገት ሰራከት መጣች። ካያ ካየት አለ ካየት አለ ትላቸዋለች እየቀረበች። ከዛ በድንገት ታያቸው። ከዛ ጃን ሲያቸው እማዬ እዚህ ቆየው እናንተ ብሎ መሮጥ ጀመረ። እየሮጠ ሽጉጡን ደቅ ነው ወደፊት እየመጣ ማሞት እያለ ሲጮህ ድንገን ነበር ሴዳት አልያን የያዛት። አልያን ከያዛት በኋላ ሽጉጥ ጭንቅላቷ ሊደቅ ነው እንዳትጠ ተኩሰባታለሁ እገላታለሁ እና ተጠጉ እያለ ነበረ። ሽጉጥን አውረድ ሽጉጥን አውረድ ሌላ ነገር ውስጥ እንዳንገባ ይላል። ካምቢዮ ሁለት ወንዶች እጆቹን ይዘውታል። ማሙት ካል ሽጉጡን እንዳነጣጠረ ነበረ። እርስ በርስ ሽጉጥ ተደቃቀ ነው። ግርግሩ ቀጥሏል። ጃን ባንድ በኩል የአሊያ ነገር አስጨንቆት ከሴዳት ጋር እየተከራከረ ነበረ። ሴዳት ሽጉጤን አላውርድም እያለ ነው። ነገር ግን ጃን ባንድ በኩል ሊለምነው ምንም አልቀረም። ከዛ ማሙት እገለዋለሁ ይልጅ እገለዋለሁ ይላል። ደሚር ቪዲዮ መቀረጽ ጀመረ። ደሚር በደንብ አድርጎ ቪዲዮ እየቀረጻቸው፣ ሁሉም እርስ በርስ ሽጉጥ ተደቃቅ ነዋል። ሻሂን ደግሞ እየተለማ ማመጠው ነው ማሙትን እንዳገለው እያለ ይለምነዋል። ጂያንን ቢሆን የአሊያ ነገር አሳስቦታል ሴዳት ላይ ሽጉጡን እንደደቀነ ነበረ። ከዛ ድንገት ሻይን ተነሳበት ተናደደ። ማሞታል ሽጉጡን ዝቅ አድርገው ብሎት ወደሱ ተጠግቶ መታገል ጀመረ። ከሱጋ ጋር ሁለቱ ወንዶች ሽጉጡን በማል አድርገውት እየታገሉ ናቸው። ለሰከንዶች አብረው እየታገሉ ድንገት የተኩስ ድምፅ ተሰማ። ይህ ተኩስ ድምፅ ሲሰማ ማሙት ወዲያው እየወደቀ ነበረ። ጂያን ሽጉጡን ወደኋላ እየመለሰ ነው። ፖሊሶች ወዲያው ነበር እየመጡ የነበረው። ሴዳት ሻይንን ሊበላው ደረሰ። አባቴን ገደልክብኝ ብሎ ሊገለው ደረሰ። ነገር ፖሊሶች መጥተው እየገላገሏቸው ነበረ ጂያንም ቢሆን እጁን ወደ ላይ እያደረገ ነው ሽጉጡን ደብቆ ከዛ አሊያ ወይኔ ወይኔ ምንድን የተፈጠረው ይህን ነገር ማየት አለብኝ ላክማቸው ላክማቸው እያለች አሊያ ጣልቃለት ገባ ነው ጂያን ረፊ ረፊ እያለ እያስቆም አልነበረም ነበረም ሻሂን ታሰረ ወዲያው ነበር ማሞት ሳይሞት ወደ ሆስፒታል እየተወሰደ የነበረው ከዚህ ሁሉ ግርግር በኋላ ሁሉም ፖሊስ ጣቢያ መጡ። ቃላቸውን እንዲሰጡ እየተደረጉ ናቸው። ሁሉም የአይን ምስክሮች ተራ በተራ እየገቡ ቃላቸውን ከሰጡ በኋላ ከደቂቃዎች ቆይታ በኋላ ቀጥታ እየወጡ ነበረ። በር ጋ ቆመው ይከታተላሉ። ጂያንና አሊያ ተያይዘው እየወጡ ናቸው። አሊያ ዘምተዋ ቀጥሏል። ወንድሜ ምን ተፈጠረ? ምን አሉ? ሻይን እንዴት ነው? እያለችው ነበረ። ነገሩ በጣም አስቸጋሪ ነው ናሬ፣ አልዋሽሽም። አልዋሽሽም፣ ግን እኔ እሱ ከዚህ እስር ቤት እንዲወጣ የማላረገው ነገር አይኖርም። ይወጣል፣ ምንም አታስቢ እያላን ነበረ። እናቱ ፊት ለፊታቸው ቆማለች። ከዛ በአንድ በኩል ጂያን ዞር ብሎ አሊያን እያያን ነው። ከዛ እማዬ፣ በቃ እናንተ ወደ ቤት ሂዱ ከፈለጋችሁ ብሎ ይናገራል። እሺ እንሄዳለን። አንቺ ግን በጣም በጣም የምታሳፍሪ ሴት ነሽ። እሺ፣ በአንቺ ምክንያት ነው የሉ ነገር እያመጣው መጀመሪያ የት ት እንደነበሩ ታውቂ ነበረ ለእኛ መናገርም ትቺ ነበረ እያለች እሷን ስትወቅሳት፣ ከድር ደሞ ወይዘሮ ሰዳከት ጥፋተኛው እኔ ነ እሷ ምንም አላረገች እሷ ማገዝ ብቻን የፈለገችው ብሎ ተናገረ። አንተ በጣም የምታሳፍር ሰው ነህ ብለው ዞር አለች። የሻይንን ነገር ይጠባበቃሉ። ሻይን እስኪ መጣረስ ሁሉም እየጠበቁ ጅያን ዞር ብሎ አሊያን እያያን ነው። በሌላ በኩል እነ ዜሬን ዞር ዞር እያሉ የሻይንን ነገር ይከታተላሉ። ከዛ አብረው የሄዱ ድንገት ካያገኛቸው ዜሬን የኔውድ እንዴት ነሽ እያለ ወደ እሷ ሊጠጋሲ ዞር በል አንተ ዞር በል እያለች ቪዳን ጣልቃ ትገባለች። አብረው እንደዚህ የተጨቃጨ እያለ ድንገት ሻይን እጁን በካቴና እንደታሰረ ባጠገባቸው እያለፈ ነበረ። እናቷ አየችው የኔ ልጅ የኔ ልጅ ብላ ወደ ሱ ትጠጋ ነበረ። ከያ ደግሞ ሻይን ወንድሜ፣ አንተ ምንም አላረክ ምንም አለጠፋ ከዚህ እስር ቤት ትወጣለሺ፣ ነጻ ትሆናለ እያሉ ነበረ። ሻይን ግን አፉ ተሳስሯል። ምን ማለት እንዳለበትም አያውቅም። ከዛ አሁን ካሉበት ፖሊስ ጣቢያ እየወጡ ነበረ። እጁ በካቴና እንደታሰረ ናሬ ወደ ሱ ቀረበች። ከዛ ሰዳከ ናሬ፣ ናሬ እንዳትጠጊው እያለቻን ነበረ። ናሬ በይበልጥ ወደ ሻይን ተጠግታ ሻይን እያለችው ነበረ። እሱ ዝም ብሎ ያያታል። ከዛ መኪና ውስጥ እያስገቡን ነበረ። ናሬ ታለቅሳለች። ስሜቷን መቆጣጠር ከበዳት። ሻይን እንግዲህ እስከ ቀጣይ ችሎ ድረስ እስር ቤት እንዲወሰድ ተደርገዋል እያለ ጠበቃው ለጂያን ይነግረዋል። ከበረጋ ቆመው ነገሩን ይመለከታል። ሁሉም ጨንቋቸዋል። ከዛ ቪዳን ዞር ብላ ነበረ ሰዳከትን አየቻት። እሺ ምንድን ነው የምታደርጉት እናንተ? ደሳላችሁ ደሳላችሁ ውስጥ ነበረ ሰዳከት ከያን እያቀፈችው ነበረ። ይሄ ፍትህ አይደለም፣ እንዴት እንደዚህ ይደረጋል? ሰዳከት፣ ትክክል እኳ አደለም ይሄ ትክክል እንዳልሆነ ታውቂያለሽ። እንደዚህ ነው ፍትህ እንደዚህ መሆኑ ይሻላል ብላ ቪዳን እየጮች ነበረ። ከዛ ሲዳት አንድ ነገር ልንገራችሁ፣ ሁላችሁንም አልቦሮች እናጠፋቸዋለን ለአውክራይና ዋጋ እንዲከፍል እናደርገዋለን። የአባቴ ደም በከንቱ ፈሶ አይቀርም አሳያቸዋለሁ ብሎ እየዛተ እንደምንም ብለው እየገላገሉ እየጎተቱት መኪና ውስጥ ከተቱት። ደሚር ደግሞ ያን ጊዜ ከዜሬን ጎን በመቆም በቃ በቃ ወደ ቤት ሄዱ እያለ እነሱን ሲከተላቸው እየተመለከተው ከደሚር ምን ታደረጋለ ከዜሬን አጠገብ ዜሬን ሰውዬ እንዳይጠጋ ሸባክሽ እያላን ነበረ። ነገር ግን ደሚር ንግቢ ግቢ እያላት መኪና ውስጥ ካስገባት በኋላ እሱ በፊት ለፊት ወንበር ላይ እየተቀመጠ እየሳቀ እየሄዱ ነበረ። ከመረጋጋት ከበደው ከያበደነው ጃን እሱን ለማረጋጋት ያላረገው ነገር የለም ግን አላሳካ

ሻሂን እስር ቤት መጥተዋል። እስር ቤት ከመጣ በኋላ ጂያን ከእሱ ጋር እንድገናኝ አመቻችልኝ ብሎ ነበር ጠበቃው። አሁን አመቻችቶለት ፊቱ ቆመ። ወንድሜ ሻሂን፣ አንተ ከግል ጠባችን የበለጠ ወንድማማችነትን መርጣል እና በጣም ነው የማመሰግነ። በቃ እኔ አንተ ከዚህ እንድትወጣ የቻልኩትን ነገር በሙሉ አደርጋለሁ፣ ማድረግ ያለብኝን ነገር በሙሉ አደርጋለሁ ይለዋል። እንዲህ እያለው በአንድ በኩል ሻሂን ዝም ብሎ ይመለከተው ጀመረ። ከዛ በኋላ ጂያን ሊጨብጦ እጁን ዘረጋ። እጁን ሲዘረጋ ይህንን የአንተ ወንድማማችነት የሚመለሰው የሚገባኝን ነገር ስትሰጠኝ ነው። አሁን ሂድ፣ ምንም አታመጣ፣ ይህንን ማይረባ ማባቢያ

ይዘልኝ ጥፋ እያሉ ነበረ። ከዛ ጃን ዝም ብሎ ካየሁ በኋላ እየሄደ ነው ያለው። ሻሂን እስር ቤት ተቀምጠዋል በዚህ ሰዓት ላይ። ደሚር ነው ለሻሂን ቤተሰቦች የበለጠ ቀርቦ ነገሩን እየተከታተለ የሚገኘው። ይህም ደሚር ማታ ላይ ሁሉንም ቤት ካመጣቸው በኋላ ቪዳንን እንዳታስቢ፣ የእኔ ሰዎች በር ጋር አሉ፣ ሴዳትን መጥተው አይተናኮላችሁም ብሎ እነሱን እያረጋጋ ከዛ ወደ ውስጥ ይገባሉ። ደሚር ያስበውን አስበዋል ይመልሳል። ነገር ግን ዜሬንና እናቷ ወደ ቤት ከገቡ በኋላ ዜሬን ኔስኪ ኔስኪያ እንዴ ብላ እየተከተለች አልነበረ። ዜሬን ጥያቄ ላለመጠየቅ ወደ ውስጥ ልትገባ ነው ቋንቋ እንዴ ከያረጋችሁ ነገር አለ እንዴ? ከያ ነግቶሻል አብራችሁ ያረጋችሁት ነገር አለ አለቻት። ከዛ ዜሬን እማዬ የለም ትላታለች፣ እናቷን አይኖቿን እንኳን መመልከት እየፈራች ነው። ዜሬን እየጠየኩሽ ነው፣ ይሄ ክብር ጉዳይ ነው። አንድ ላይ ያረጋችሁት ነገር አለ አለቻት። እማዬ ምንም የለም አልኩሽ እኮ ትላታለች። እየዋሸሽኝ ቢሆን ሁሉም ነገር ያበቃልሽ። ዩልሽ ይሄ ነገር ውሸት ይሁንና ማለት ነው። አባትሽ ከያን ማንንም አያስቀርም፣ ሁሉም ነው የሚያጠፋቸው። ነገርኩሽ አባትሽን ራሱን ያልጠብቀ ሄጄን የራሱ ነው ከምገለው እያለቻ ነው። ዜሬን እናቷ ስጮ እያየቻ ነው። ቀለበቱን ነው ልቂ፣ ቀለበቱን አምጪ ትላታለች። ከያ ያጠለቀላትን ቀለበት እየተቀበለች አልነበረም። ከቤት እንዳትወጪ ብላት ሄደች። በአንድ በኩል ጂን ሻይንን ከእስር ቤት ለማስወጣት ማድረግ ያለበትን ነገር እያደረገ ነው። ለሴዳት ከፍተኛ የሆነ ገንዘብ እያቀረበለን ነበረም፣ ሴዳት ምናልባት ከተስማማ። ሻይን ደግሞ አባቱ ወዳለበት እስር ቤት ነበር የተወሰደው። እስር ቤት ገባ። ሲገባ ወደ አባቱ እየጠጋ ነበር። አንተ ምንድን ነው ያደረግከው? እኔ ሰው ተሆናለ ብዬ ያላረኩን ነገር የለም አንተ ግን ምንድን ነው የሰራው ብሎ በጥፊ እየመታው ነበረ። ከዛ ከሱ ጋር አብሮ እየተከራከረ ድንገት ሻይን በቃ ተወኝ ብሎ ሲገፈትረው፣ ኤጀመል በጣም ይናደርና ሆዱን እየመታው ነበረ እንደ እንደዚህ ሆነን አልቦራን የምትመራው እንደዚህ ሆነን ሰው የምትሆነው እኔ እኮ ላንተ እኮ ብዬ እኮ ያልሆንኩት ነገር እኮ የለም እያለ ይጮኸዋል። ነገር ግን እዛ የነበሩት ወንዶች እየገላገሏቸው ነበረ። ሻይን ራቅ ብሎ ይቀምጣል። እነ ጂያን ቤት ውስጥ ጭቅጭቅ በርትተዋል። ሰዳከት እየጮች ነው። ካያ አሁን ነው ሮዜሬንን እወስዳታለሁ እያለ ነው። አሁን ሰዳከትና ካያ በፍጹም መስናናት ከበዳቸው። በተለይ ካያ ስሜቱን መቆጣጠር ከብዶታል። እኔ መቼም ብር እንደ ናሬ አልሆንም አሁንም መልሼ አግታታለው እያለ ጂያን ራሱን አሙት ዝም ብሎ ያያቸዋል። ከዛ ካያ እንዴት ከተደረገ በኋላ መልሳ ደግሞ ሰዳከት ከአለ ጋር መጣላት ጀ ጀመረች እቺ ናት ያዋረደችን፣ ብላ ትጫዋለች። ከዛ አሊያን ብትሆን እየወጣች ነው። ከዛ ጀንማ በቃት ያት፣ አሊያን አሊያ ኮይልሽ ወደ ኛ አለም ድንገት የመጣች ሴት ናት፣ ብዙ ስለኛ የማታውቀው ነገር አለ፣ ለራሷ ትክክል ናት፣ በቃት ያት ብሏት ሄደ። ከዛ ሰዳከት ቆማ ታስባለች። ከዛ ጂያን ና ካያ በውጭ በኩል ማውራት ጀመሩ። ሁለቱም አብረው እየወሩ፣ ወንድሜ እኔው ለናሬን አይደለሁም እኔ ተስፋ አልቆርጥ መቼም ቢሆን እያለ ያወራል። ናሬ ብዙም ሳጥርቅ አጠገባቸው ቆማ ስታዳመን ነበረም። ከዛም አላስችልሽ አላትና ራስ ወዳድ ነህ እያለችው ጂያን ከዛ ይጂ በቃ አንቺ ይላታል። ውዶስ ከገባሽ በኋላ ወንድሜ እኔ የፈለገ ራስ ወዳለሆኑ ግን በፍጹም ተስፋ አልቆርጥም፣ አዎ አልቆርጥም። እኔ ይሁል እንዳንተም በመሪያም ተስፋ እንደቆረጥከው አልቆርጥም ሲል ጃን በጣም ተናደደና በጥፊ እየመታው ነበረ። ጃም በጣም ነበር የተበሳጨው። ከዛ ትቶት ወደ ክፍሉ እየገባ ነበረ። ከዛም በኋላ በቀጥታ ወደነ ከድር እየመጣ ነው ያለው። ከድር ጃንን ቁጭ ብሎ እየጠበቀው ነበረ። ከዛም እነ ኦሙን ውጡ እናንተ ብሏቸው ገባ። አጠገቡ ሙዛፈር አለ። ከድር ዝም ብሎ ጃንን ካየው በኋላ ሽጉጥን አውጥቶ ተኩስብኝ ወንድሜ እያሉ ነበረ። ጃን ዝም ብሎ አየው። ከዛ በእጁ ጠረጴዛውን በቦክስ እየመታ ነበረ በደንብ አድርጎ በደምብ ከተበደበ በኋላ ምንም ሳይለው ተመልሶ እየወጣ ነበረ ወንድሜ እኔ በቃ እመለሳለሁ ወደ መጣሁበት እሄዳለሁ እያለ ከድር ይናገራል ሙዛፈር የማይመስል ነገር አታወራ እያሉ ነበረ ጂን ቀጥታ ወደ ክፍሉ እየመጣ አሊያ በአንድ በኩል አለ ወይስ የለም ብላ ግራ ገባት ቆየባት ከዛ ወደ ሱ መኝታ ክፍል ልትገባ ብላ በሩ ልታንኳኳለች ና ከዛ ልትመለስ ነው ከዛ ቀስ ብላ በሩን ስትከፍተው ድንገት እሱ መጣ አሊያ ምን እያደረግሽ ነው አላት ምንም ምንም አንዳንድ ነገሮችን ላመጣ ነበር በቃ ተውኩት ብላ ወደ ልብስ ሳጥኗ ተጠጋች እና ታዲያ ስለ ካያ ምንም አላቅም ነበር ያልሽ ጠይቄ ሽኮ ነበር የምታውቂው ነገር ካለ ንገሪኝ ብዬ ጠይቄሽ ነበረ። ምክንያቱም ይህ የልጆች ጨዋታ አይደለም። ግን እንደሚገባኝ ከሆነ እዚህ ጋ ውሸታሙ እኔ ብቻ አይደለም። የሚገርም እኮ ነው ይላታል። ከዛ እሷ ጃን ይቅር ብተውተው ተወኝል ይሄ ነገር አንድ አይደለም፣ ከኔ ጋር አታወዳድረው አለችው። እንዴት ሆነው እንዴት ነው አንድማ የሆነው? እንደውም የባሰ ነው እንጂ አንቺ አላት። እኔ ሀሳቤ እነሱን መርዳን ነበረ ይግባ አለችው። ነገር ግን እሱ እንደ እኔ እኮ መጀመሪያ ንገሪኝ ብዬሽ ነበረ። የምታውቂው ነገር ካለ ንገሪኝ አልኩሽ እኮ። ይሄ በጣም ከባድ ነገር ነው። አየሽውን ያለንበትን ሁኔታ ምንት አስፈሪ እንደሆነ። ደ አሊያ ቅድም እኮ እሳት ውስጥ እኮ ገብተሽ እኮ ነበረው። ቆይ ምን አለበት እኔ አንድ ጊዜ እንኳን ብሰሚኝ ሌላውን ነገር ታዩ አንድ እንኳን ስሚኝ ለራስሽ ብይ እኮ ነው እዛ ጋር ሌላ ነገር ተፈጥሮ ቢሆንስ እሺ አሊያ ብትሞችስ እሺ እያለ ነበረ በሞት ሞት ኩኝና ከሚኔ ጋር ቆንጆ ህይወት ይኖራል ማለት ነው አሪፍ ጊዜ እያለችሁ አሊያ ባክሽ የማይመስል ነገር አታውሪ አላት ምንድን ነው ምን የማይመስለው ነገር በደንብ ነው እንጂ የሚመስለው ምን ነው እኔ ባልኖር ኖሮ ሚኔን አታገባትም ነበረ ከሚኔ ጋር ደስተኛ አትሆንም ነበረ ከእሷ ጋር ህይወትን ለመመስረት አርል ስታቅድ ስታለም የነበረው ታዲያ እንዴት እሷን እንደዚህ አይነት መከራ ውስጥ እንታልፍ ታረጋታለጃ እንዴት ብትጨክን ነው ማለት እንዴት ተዋጠል እንዴት እሻለለ እያለችው ነው አለ ያሉሽ ብዙ ማይገባሽ ነገር አለ፣ እባክሽ ስሜታ የሆንሽ የማይሆን ነገር አታውሪ እያላን ነበረ። ከዛ ተመሳሳይ ርዕስ አታውሪ ሰልችቶኛል እያላን ነበር። አረ ሌላ ረስ እንዲወራ ነው የምፈልገው። ጥሩ ስለ ፍለሹ ለምን አናወራም? ስለ ቪዲዮ እስኪ እሷ ነበረች አይደል፣ እኔ ቦርሳ ውስጥ የከተተችው ብላ ተመለከተችው። ፍጥጥ ብሎ እያያን ነው፣ እሷም ታያለች። በምን አዋክሽ ብሎ ጠየቃት። ናሬ ነገረችኛ እያለችው ነበረ። ከዛ ግን እንዴት ፍለሹ እሷ እጅ ገባ በማለት ጠየቀችው። ከዛ ጃንግራ ገባው። ጥዬው ነው አላት። የት ጣልከው? የት እንደ ጣልከው እስኪ ንገረኝ፣ እንደው ይግባኝ እስኪ በደንብ ንገረኝ። የጣልከው እቤቷን ይጣልከው ጃ እስኪ ንገረኝ ግልጹን ተናገር ሳቷሽ አንተ ታማኝ ከሆንክ እውነቱን ንገረኝ ብላ ተመለከተች። ጃን ለመናገር ተንቀጠቀጠ፣ በጣም ፈራት። አሊያ መልሱን እየተጠባበቀች ነው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁት ይመስላል። ሁ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በ በተተና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።